ሰላም የሪሚዲያል ትሪክስ የዩቲዩብ ቻናላችን ቤተሰቦች ዛሬ ደግሞ በ2017 የሪሚዲያል ተማሪ የነበረ እና አሁን ደግሞ ከፍተኛ የሚባል ውጤት አምጥቶ ዩኒቨርሲቲ ተቀላቀለ ተማሪ መስመር ላይ ከኛ ጋር ይገኛል። በተለይ በዘንድሮ ዓመት ሪሚዲያል የምትገቡ ተማሪዎች ብዙ የምትማሩበት ቆይታ ስለሚሆን አብራችሁን እስከ መጨረሻው እንድትቆዩ ጋብዛችኋለሁ። ሰላም፣ እንዴት ነክ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ፣ ራስን አስተዋውቅልን እሺ፣ እኔ ናውድ አቤል ይባላለሁ የ2017 የሪሚዲያል ተማሪ ነኝ፣ ያለፍኩት አሁን ወደ ፍሬሽማን ያለፍኩት ተማሪ። እሺ፣ ናውድ የሪሚዲያል ትምህርት ከአስራ ሁለተኛ ክፍል መደበኛ ትምህርት ለየት የሚያደርገው ነገር አለ ብለህ ታስባለህ? ከአስራ ሁለተኛ ክፍል ብቻ ሳይሆን ሙሉ ከሀይ እስኩል ብዙ የሚለየው ነገር የለም ከዘጠኝ ከአስራ ሁለት ያሉትን ከዛ ካሪኩለም ከዛ ትምህርት ስርዓት ላይ ተነስቶ ስለሆነ ተወጣቶ ከዛ ትምህርት ማለት ከዛ ከዘጠኝ ከአስራ ሁለት ካሉት ላይ ነው ተወጣቶ ሞጁል የሚሰራው ስለዚህ ያን ያህል ይለየዋል የምለው ነገር የለም። እሺ ያው ልዩነቱ ግቢ መሆኑና ግቢ መሆኑና ያው ግቢ ለሚማሩ ተማሪዎች ግቢ መሆኑና ለኛው ደግሞ በሀይ ስኩል መሰጠቱ ነው። ኦኬ ስለዚህ በትምህርቱም አሰጣጡ ደረጃ ብዙም የሚለይ ነገር የለውም ማለት ነው አዎ ያው በዛኛው ላይ የግቢው ሲሆን በሌክቸረሮች ነው እና የምንማርበት የአንድ ኮርስ ርዝማኔም እሱ እሱ ይለየዋል እንጂ ሞጁሎቹ የተሰሩት ከዘጠኝ እስከ አስራ ሁለት ካሉ የመማሪያ መጽሐፎች ላይ ተወጣጡ። ትምህርቱ የሚለይ አሰጣጡ ምናልባት ሊያይ ይችላል እንጂ ትምህርቱ አይለያይም። ኦኬ እሺ። አንተ አሁን ጥሩ የሚባል ውጤት ነው ያመጣኸው በሪሜዲያል እና አስራ ሁለተኛ ክፍል በምትፈተን ጊዜ ያላደረግከው ለዚህ ለሪሜዲያል ፈተና ግን ለየት ያለ ያደረግከው ዝግጅት ነበር ካለ ደግሞ ምን ይመስል ነበር? አዎ እንደዚህ አይነት አለ እንደዚህ አይነት ያደረግኩት የተለየ ነገር ምክንያቱም አስራ ሁለተኛ ክፍል ላይ ትንሽ መዘናጋት ነገር ነበር የተወሰነ ያህል እንዴት ነው ነገሩን አክብዶ ወይም በሲሪየስ አለመውሰር ነበር፣ ነገር ግን ሪሜዲያል ላይ ስንገባ መጀመሪያ ላይ ማየት ያለብን ሪሜዲያሉ እንደ ውድቀት ሳይሆን ራሳችንን አብዴት ማድረጊያ አይደል፣ በውድቀታችን ምክንያት የመጣ ሳይሆን ራሳችንን አብዴት እንድናደርግበት የመጣ አድርገን ነው ማየት ያለብን። ደን እሱን ነገር ሪላይዝ ካደረግኩኝ በኋላ ሞር ለማትሪክ ካደረግኩት ዝግጅት በበለጠን ያደረግኩት ስለዚህ ሞር ታይም ማኔጅመንት አስራ ሁለት ላይ ያልነበረኝን ታይም ማኔጅመንት እንዴ ያለ ለማምጣው ብዙ ሞክር ነበር። ያው ወሳኙ ነገር ታይም ማኔጅመንት ስለሆነ ማለት ነው። ኦኬ። ስለዚህ በእርግጥም ደግሞ እንደተዘጋጀው ጥሩ ውጤትም አግኝተበታል። አዎ። እሺ። ታዲያ የሪሚዲያል ፈተና እንዴት ነበር? እንደጠበቅከው ነበር ወይ ይከብድ ነበር ወይ? አጠቃላይ ፈተናው እንዴት ነበር የሪሚዲያል ፈተና? በነገራችን ላይ ሁሉም የሪሚዲያል ተማሪ ሊያውቀው የሚገባው ነገር ምንድን ነው፣ እስካሁን ማለት ይሄ ይከብዳል ምናምን የሚባል አይነት አይደለም። ያጠና ሰው በደንብ ሰርቶ ሊያልፍ ይችላል። ከይቅርታ ጋር ስራ ላይ መንገድ ላይ ስለሆን ትንሽ ድምጽ ከረበሸ ይቅርታ ጠይቃለች እና ከተጠና ምንም ምንም የሚከብድ ነገር አይደለም። እኔ ባየሁት መልኩ ማለት ነው። በደንብ መስራት የሚቻል ይህ የከብድ አይነት ነው ነገር የለው። ዋናው የኛ ዝግጅት የኛ አቅም ነው። ምን ያህል ተዘጋጅተናል፣ ምን ያህል ለፈተናው ብቁ ነን የሚለውን አሰብ። ኦኬ ያቄ ተመልሶ አዎ፣ ለፈተናው በምን መልኩ ነው ዝግጅት ያደረግከው? ምን ምን ማቴሪያሎችን ተጠቀምክ? ታይመን እንዴት ማኔጅ አረክ? አጠቃላይ ዝግጅት እንዴት ነበር ለፈተናው? በመጀመሪያ ደረጃ ታይም ማኔጅመንት ጊዜያችንን እንዴት ነው ከግቢ ከገባንበት ሰዓት ጀምሮ መጠቀም ያለብን። አብዛኛው ጊዜ በትምህርት ቤት በሃይስኩልም ቢሆን የተለመደ ስርዓት አለ፣ ፈተና ሲደርስ ማጥናት። ይሄ ግቢ ላይ በጣም ነው የሚከብዱ ነገሮችን የሚያበላሹ። መጀመሪያ ከመጀመሪያው ቀን ጀምሮ ጊዜው ገና ነው ብለን ሳናስ በትክክል መዘጋጀት፣ ዛሬ ያጠና ነው ነገ መድገም እና ደግሞ እንዴት ነው ኮንሲስተንሲ። አሁን ለምሳሌ መጀመሪያ አካባቢ ገደም ጥናት እያጠና ከዛ መሀል አካባቢ ተዳክመን ድጋሚ ለመመለች ከብደናል ስለዚህ፣ በደንብ መጀመሪያ ላይ ሪላይዝ አድርጉት። ታይማችንን በደንብ መጠቀም ከዛ ደግሞ ሌክቸሮቹ ሌክቸረሮቹ ያን ያህል ዲቴል ነገር እንኳን ባይሰጡ ከኛ ያለውን ነገር ቀድመን መዘጋጀት እነሱ አላስተማሩንም ሳይሆን ከኛ ያለውን ነገር መዘጋጀት ሞር እንደ ግቢ ስለሆነ የሚያስተምር እንደ ሃይ ስኩል አደለም። ስለዚህ ቀድመን ከኛ ያለውን ነገር ማዘጋጀት ታይማችንን ማኔጅ ማድረግ በደንብ አብዛኛውን ጊዜ ሪሚዲያል በጊዜ የተወሰነች ስለሆነች ያቺን የተወሰነች ስድስት ወር መሆነች ሰባት ወር፣ በቃ ሙሉ ጊዜያችንን ለትምህርቱ መስጠት። የግቢውን ነገር ስናል ፍሬሽ ማን ላይ ምናምን አይዋለ ችግር፣ ያቺን ሰዓት ግን ለትምህርቱ መስጠት። ኦኬ፣ ምን አይነት የጥናት ሩቲን ነበረ? ሪሚዲያል በምትማርበት ጊዜ በቀን ምን ያህል ሰዓት ታጠናለህ? እሺ፣ አብዛኛው ጊዜ እኔ የነበርኩበት ግቢ ሙቀት ነበር እና ቀን ላይ ላይብረሪ ምናምን ለመግባት አይመችም ሰው። ማታ ላይ ከእራት በኋላ ከአንድ ሰዓት እስከ ስድስት ሰዓት ወይ እስከ ሰባት ሰዓት ባሉት ጊዜያቶች ውስጥ ነበር የምንገባው እና ሞር ማታ ላይ ቢሆን እንደየእንደየ ግቢው ይለያያል። ግን ቢያንስ ዴይሊ ወይ ከሶስት ሰዓት ወይ ከአራት ሰዓት ያለምስ ጊዜዎችን ወደ በላይ በጥናት ማሳለፍ ጥሩ ነው እንደ ግዴታ ማለት ነው። ኮንሲስተንት ኦኬ። እና እንደዚህ ንትሮች ነበር የምጠቀመው። ነው በጣም አሪፍ አጠቃላይ እንደ ሪሜዲያል ከባዶ ነው ያገኘኸው ነገር ምንድን ነው? እንደ ሪሜዲያል ከባዶ ነው ያገኙት። በመጀመሪያ ግቢ ለሚማሩት ግቢ ሄደው ለሚማሩት ምንድን ነው አዲስ ናቸው፣ ለህይወቱ ያለመዷቸው ነገሮች ናቸው። ከቤተሰብ ርቆ ነው ምናምን እሱ እሱ ነገር ሊከብድ ይችላል። በዛ ላይ እንዴት ነው ሃይ ስኩል ላይ ምናልባት ከአርባ አምስት ደቂቃ ልዘለለ ሊሆን ይችላል እንማረው አንድ ክላስ ወይም አንድ ትምህርት እዛ ላይ እዛ ስንገባ ግን ሁለት ሰዓት ነው አንድ ኮርስ፣ እና መሰላቸቱ ይኖራል መዳከሙ ምናምን ይኖራል። ደን እሱን እሱን በትግስት ማለፍ እና ደግሞ ክላስ አለመቅጣት አብዛኛው ጊዜ ሙቀት ሲሆን ቀን ላይ ምናምን ሲሆን ስፔሻ አብዛኛው የሚከብዱ ትምህርቶች እንደ ማት ፊዚክስ ሲሆኑ ለናት ባሎች ሁለት ሰዓት ሙሉ ቀን ላይ ምናምን መማር በጣም ሊከብድ ይችላል እና ክላስ መቅጣት ምናምን ይኖራል። እነዚህ ነገሮች ነገ ዛሬ አንድ ኮርስ ቢያመልጠን አስተማሪው በሁለት ሰዓት ውስጥ ብዙ ነገር ነው ብዙ ነገር ነው ከቨር የሚያደርጉ ስለዚህ፣ እነሱ እነሱ ትንሽ ሊያደናግሩ ግራ ሊገቡ ይችላል። ስለዚህ እንደ ግቢ ተማሪ ከሆነ አንደኛ ያው ህይወቱ ትንሽ ሊከብድ ይችላል። ነገር ግን እሱን ነገር በትዕግስት ማለት ለትንሽ ጊዜ ስለሆነ ማለት ነው ህይወቱ ሊከብድ ይችላል። በዛ ላይ እንዴት ነው ትምህርቱ ቅድም እንዳልኩት ነው በቃ የኮርሱ ርዝመት ምናምን እሱ ግራ ሊያጋባ ይችላል እንጂ ሌላው ነገር እኔ በዛ ሰዓት የከበደኝ ነገር የለም። በጣም ጥሩ ምክር ነው ያስተላለፍክልን፣ እናመሰግናለን። በዚህ በአንድ አመት የዩኒቨርሲቲ ቆይታ ከትምህርቱ ጎን ለጎን በግቢ ቆይታ ኤክስፒሪየንስ ያደረግከው ነገር ነበር? አዎ፣ ለመናገር ነበር ምንድን ነው አንደኛ እዚህ ጋር ለሁሉም አሁን ቀጣይ ለሁላችሁ ሰዓት ስምንት የሪሜዲያል ተማሪዎች ማለት ነው፣ የምፈልገው ነገር ምንድን ነው፣ ግቢ የመሄድ ኦፖርቹኒቲ ካላችሁ ተጠቀሙበት። ግቢ የመሄድ ኦፖርቹኒቲ ካለ ሄዚቴት አታድርጉ፣ ተጠቀሙበት። ለምንፈልገው ምክንያቱም ነገ እንዴት ራሳችንን ማኔጅ ማድረግ እንዳለብን እንዴት ሀርሽ ዲሲዥኖችን ሜክ ማድረግ እንዳለብን የምንማረው ግቢ ውስጥ ነው። እንዴት ራሳችንን ኮንትሮል ማድረግ እንዳለብን እንዴት ነገሮችን አጀስት ማድረግ አድርገን ህይወታችንን መምራት እንዳለብን የምንማረው ግቢ ውስጥ ነው። ምክንያቱም ያኔ ቤተሰብ አይኖርም፣ በዙሪያችን አሉ የምንላቸው ሰዎች አይኖሩም፣ ብቻችንን ነምና። ስለዚህ ህይወታችንን ልንመራ የምንችለው በስትክክል ራሳችንን እንዴት ነው ኮንትሮል አድርገን መምራት እንችላለን የምንለው ነገር ግቢ ውስጥ ነው። ስለዚህ እነዚህ ነገሮችን ለመማር የግድ ግቢ ውስጥ ሄደን ኤክስፔሪንስ ማድረግ አለብን ብዬ አስባለ። ስለዚህ ግቢ ውስጥ ኤክስፒሪየንስ ካረኳቸው ነገሮች ውስጥ እንዴት ነው ራሴን ማኔጅ ማድረግ የሚችለው፣ ከቤተሰብ ውጭ እኔ ምን አይነት ማንነት ነው ያለኝ፣ እንዴት ነው ዲሲዥኖቼን ሜክ ማድረግ ናቸው የሚሉት ነገሮች አይቼበታል። በጣም አሪፍ በጣም ጥሩ ነገር ነው። በዚህ አጋጣሚ እንግዲህ በቀጣይ በያዝ በያዝነው በ2018 ዓ.ም ሪሜዲያልን የደረሳችሁ ተማሪዎችን በጣም ብዙ ምክር እየተቀበላችሁ እንደሆነ ተስፋ አድርጋለሁ። በተጨማሪም ይሄ ጥያቄ እንግዲህ አሁን በ2018 ሪሜዲያል ከሚገቡ ተማሪዎች የቀረበ ጥያቄ ነው እና ግቢ ስንሄድ ምን ምን ነገሮችን መያዝ አለብን? መርሳት የሌለብን ነገሮች ምንድን ናቸው? ግቢ ስንሄድ በመጀመሪያ ደረጃ የትምህርት ማስረጃ ማላት አለበት፣ ትራንስክሪፕት፣ የልደት ሰርተፍኬት፣ የስምንት አስራ ሁለት ባያስፈልግ እንኳን መያዙ አይከፋም ያስፈልገናል። ሁለተኛ እንድነው ደረቅ ምግቦች የሚባሉ በሶሊዮን ይችላል ዳብሎ ኩኪስ ሊሆን ይችላል። እነዚህ ነገሮች ቀድሞ አዘጋጅቶ መያዝ ጥሩ ነው። ሌላው ምንድነው? አልባሳት እንደየሀገሩ፣ መጀመሪያ ስለ ሀገሩ ማጣራት። የሚገርመው ነገር እኔ አሁን ሙቀት ቦታ ነበር የሄድኩት ነገር ግን የያዝኳቸው ነገሮች ለሙቀት ቦታ አይሆንም ነበርና በጣም ችግር ነበር እና መጀመሪያ ስለምንሄድበት ግቢ ማጣራት ከዛ ከዛ በኋላ ያለውን ነገር አጣርተን ለእሱ የሚመች አድርገው ነገራችንን ማስተካከል የምንይዛቸውን ነገሮች ማስተካከል እነዚህ እነዚህ ቢይዙ ጥሩ ነው እንጂ ደረቅ ምግቦች ምናምን አስፈላጊ ናቸው በጣም በመጨረሻ ማስተላለፍ የምትፈልገው መልዕክት ካለ እሺ በመጀመሪያ ቅድም ብዬዋለሁ። ታይም ማኔጅ አድርጉ። በቃ ታይም ታይም ማኔጅመንት የግድ ነው። ማኔጅመንት ታይማችን ማኔጅ ካላደረጉ ሰርቬይ ለማድረግ ይከብዳል እዛ ቦታ ላይ በዛ ላይ ሁሉም ነገር አዲስ ስለሚሆን የሆነ እንዴት ነው ሁሉንም ነገር ልሞክረው ከማለት እቺ የመጣችውን ስድስት ወርና ሰባት ወር እንዴትም ማድረጉ ሙሉ ጊዜውን ለትምህርት መስጠት። ከዛ በኋላ ፍሬሽማን ላይ፣ ሰከንዲር ላይ፣ ሰርዲር ላይ ሁሉም ነገር ይደረስበታል። ነገር ግን ሲኒሪ ሚዲያል ሰዓት እንዴትም ብሎ ቅድምም ብያዋለሁ ራሳችን እንዲሁም አፕግሬድ የምናደርግበት ነው፣ ቺቺ ታይም ማለት ነው። ስለዚህ እንዴት የማደርገት ለራሳችን ለትምህርታችን ቅድሚያ ሰጥተን ለማለፍ መሞከር። በተረፈ በጣም አትጨናነቁ፣ ጥሩ ጊዜ ያሳልፉ። በዛ ላይ በየእምነታችሁ ወደምትጅ ወደምትችሉበት የቤተ እምነት መቅረብ ወደየእምነታችሁ በቃ ባለንበት እምነት ወደ የቤተነታችን መቅረብ በተረፈ በቃ ታይም ማኔጅ አድርጎ ለትምህርት እራሱ በደምብ ጊዜውን ሰጥቶ አስራ ስለዚህ ይታለፋል። ማይቻል ነገር የለም። ፈተናው ያን ያህል ከተጠጥ እስከተጠና ድረስ ያልፋል። በቃ እስከተጠና ድረስ የሚታልፍ ፈተና ስለዚህ፣ አመሰግናለሁ። እሺ ናው ስለነበረን ቆይታ በጣም እናመሰግናለን። በጣም ጥሩ የሚባል ምክር አስተላልፈ አስተላልፈልናል እንግዲህ የሪሚዲያል ትሪክስ የዩቱብ ቻናላችን ቤተሰቦች፣ በዚህ አጋጣሚ የሪሚዲያል ዓመታችን ከሪሚዲያል ትሪክስ ጋር በመሆን ብዙ ኮርሶችን ከኛ ጋር በመማር ዓመታችን ቀለል አድርጋችሁ ማለፍ እንደምትችሉ ማሳወቅ እወዳለሁ። የቴሌግራም ቻናላችንም ጆይን በማለት መመዝገብ ትችላላችሁ።